እግዚአብሔር አምላክ ለእኛ ያለውን ጥልቅ ፍቅር የገለጸው ክርስቶስ በምድር ላይ በከፈለው ጸዋቱ በመከራ ልክ ነው። እግዚአብሔር አንድ ልጁን እስኪሰጠን ድረስ የዓለሙን ሁሉ ኃጢአት በትከሻው ላይ አኑሮ እንደ ወንጀለኛ በመስቀል ላይ እስኪወጣ ድረስ ዝም ያለው በልጁ ጽድቅ የእኛን እርግማን ያጠፋ ዘንድ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲደን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ጌታ ከሊቶስ ጥራስ ከቀራኒዮ ከጲላጦስ አደባባይ እስከ ቀያፋ ግቢ በጡቻና በጥፊ በስድብና በእርግጫ በብዙ መንገላታቱ ሳያንሰው ሶስት መቶ ረጃጅም እሾህ ያለው አክሊል በራሱ ላይ ደፍቶ በደም ላብ ፊቱ መጋረዱ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ ወርዶበት ጀርባው መተልተሉ ስላለፈው የሰው ልጅ ኃጢአት ብቻ ሳይሆን ለዛሬውም ጭምር የተካፈለ ህያው ካሳ ነው። መቶ ሀያ ጊዜ በድንጋይ ፊቱን በጥፊ መመታቱ፣ አርባ ሁለት ጊዜ እግሩን በዱላ መቀጥቀጡ፣ ሰማኒያ ጊዜ ጺሙን መነጨቱ፣ የረጋ ደም አፉን እስኪሞላ ድረስ ሰባ ሁለት ጊዜ በጡቻ መመታቱ ይህም ሁሉ ሳያንሰው ሰባት ክንድ ከስንዝር እርጥ መስቀል ተሸክሞ ስልሳ አምስት ጊዜ በምድር ላይ እየወደቀ እየተነሳ ወደ ራስ ቀሉ ስፍራ መወሰዱ ኢየሱስ ክርስቶስ ዛሬም ለአንተ ለአንቺ ለእኔ ያለውን ጥልቅ ፍቅር የገለጸበት ዘለ አለማዊ ቤዛነት ነው። ምድርም በአበቦች ሰማያትን በከዋክብት ያስጌጠ ቸር ጌታ እርቃኑን በወንበዴዎች መሀል መሰቀሉ ከአእምሮ በላይ ነው። ውሃን ከዓለት አፍልቆ ያጠጠሩ ሩህ አባት ተጠምቶ ሳለ መራራ ሐሞት መጎንጨቱ የትዕግስቱ መጠን ዳርቻ አልባ ስለሆነ ነው። አንገቱን አዘን ብሎ በሸላቾቹ ፊት እንደሚታረር ጠቦት አሰቃቂውን የመስቀል ሞት ጨክኖ በመሞት ጎኑን በጦር መወጋቱ እግዚአብሔር ለሰው ልጆች ያለው የፍቅር መጠን ምን ያህል መሆኑን ማሳያ ነው። በልጁ ሞት ልጆች ተብለን እንድንጠራ ይህን ክብር ያደለን አባትና አምላካችን እግዚአብሔር ከምድር እስከ አርያም ስሙ ለዘላለም ከፍ ይበል። አንዳንዶቻችን ስለ ኢየሱስ ሞትና የደም ካሳ ሲታወጅልን ስለ ቀደሙ ሰዎች የተከፈለ ዋጋ፣ ስለ ጥንቱ ኃጢአት የፈሰሰ ደም አድርገን በሩቅ እናስበዋለን። ወገኖቼ በጣም እናስተውል። የኢየሱስ ክርስቶስ ደም እያውና ትኩስ መስዋዕት ነው ዛሬም ለምንፈጽሙ ኃጢአት ከአብ ከወልድና ከመንፈስ ቅዱስ ጋር መታረቂያችን በመስቀል ላይ የፈሰሰው ደም ነው። ጽድቅን በራሱ ድካም ለማቆም የሚደክም ካለ ከክርስቶስ ተለይቶ ከጸጋው የወደቀ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሞም የሆነ ማስተሰሪያ አድርጎ አቆመው ራሱ ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ሮሚ ምዕራፍ 3 ከቁጥር 23 እስከ 26 ለእኛ ለክርስቲያኖች የኢየሱስ ደም ውበታችን ነው የኢየሱስ ደም ክብራችን ነው የኢየሱስ ደም አክሊላችን ነው የኢየሱስ ደም ጽድቃችን ነው የኢየሱስ ደም መሻገሪያችን ነው የኢየሱስ ደም የይለፍ ቃላችን ነው በመገናኛው ድንኳን በየለቱ ይፈስ የነበረው የበጎችና የጊደሮች ደም ለትውልድ የሚተርፍ የዘላለም ጽድቅን ፈጽሞ ማቆም አልተቻለውም። በዕለት አርብ የፈሰሰው የእግዚአብሔር በግ ኢየሱስ ክርስቶስ ደም ግን ሰማይና ምድር እስኪያልፍ አምነው ለተቀበሉት ሁሉ የልጅነት ስልጣንን የሚያሰጥ የኃጢአት ስራየትንና ወራሽነትን የሚያጎናጽፍ እያው የኪዳን ደም ነው፣ ወገኖቼ ስለዚህ ቅዱስ ደም ዋጋና ክብር ገና እንዘምራለን። ገና እንሰብካለን፣ ገና እንጽፋለን። በደሙ ዛሬም እየተደረገልን ያለውን ውለታና እኛ ስለ ደሙ እየመለስን ያለውን አጸፋ ስናነጻጽረው እጅጉን አንገት ያስደፋል። ለታረደው በግ ሳንቆጥብ እንዘምርለት፣ ሳንፈራ እንስበክለት፣ በውብ ቃላት እንጻፍለት፣ ከምንም ከማንም በላይ ክብሩ ጎልቶ ይታይ። ወራዙትና አዛውንት፣ ሕፃናትና ወጣቶች፣ ካህናትና ምእመናን፣ ባለስልጣናትና ሹማምንት ነጋዲያንና መናንያን፣ መንፈሱና ሙሽራይቱ ሁሉም በአንድ ቃል ለመዳን ያለም በአዲስ ቅኔ ይዘምሩለት። መጽሐፉን ትወስድ ዘንድ ማህተቡንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ይነግሳሉ የሚለውን የሰማዩን ምስጋና በምድርም ላይ እንሰዋለት። ክብር ሁሉ ለታረደው በግ